ሰላም ጤና ይስጥልን። የእውነትን በፍቃድ የዩቲዩብ ቻናል ተከታታዮቻችን፣ ዛሬ በሌላ የህይወት ትምህርት ቅኝቶች ፕሮግራም ተመልሰናል። በዛሬው ፕሮግራማችን ላይ ከምዕራፍ ሁለት የመዳን መንገድ በሚል ርዕስ የቀረበውን የበረከትን ትምህርት የምንጋብዛችሁ ይሆናል። የመዳን መንገድ በሚለው ቪዲዮ ላይ በረከት ካነሳቸው ነጥቦች መካከል በአጭሩ እንመልከት። በሰው ልጆች ታሪክ ውስጥ ሰው ከወደቀበት ጊዜ ጀምሮ አሁን እስከደረሰበት ባለው የምድር ቆይታ ውስጥ ለመዳን ሲል በየጊዜው ተስፋ የሚሰጡ በርካታ የመዳን መንገዶች እንደፈጠረና እነዚህ የመዳን መንገዶች በጥቅሉ የምድር ምሰሶች ወይም የምድር ስርዓቶች እንደሚባሉ ይነግረናል። እነዚህ የመዳን መንገዶች ዓላማቸው የሰውን የፍላጎትና የጥያቄ መልሶችን እንዲመልሱ የተሰሩ ሲሆኑ እነሱ ፖለቲካ ሃይማኖት፣ ባህልና ማህበራዊነት፣ ሳይንስና ቴክኖሎጂ እና ገንዘብ እንደሆኑ ዘርዝሯቸዋል። እነዚህ የምድር ስርዓቶች እንደ ውጤት ሲታዩ የሰው ልጆችን ወደ ተሻለ ወደ መዳን መንገድ ሳይሆን መዳን ወደማይቻልበት ውጥንቅጥ ውስጥ የከተቱትና ይልቁንስ በየጊዜው የሰው ኃጢአቱና ስቃዩ እየጨመረ እንዲመጣ አድርጎታል ብሎ አብራርቶልናል። እነዚህም የምድር ስርዓቶች ከሰው ልጆች መዳን ጋር ያላቸውን ግንኙነት በዝርዝር ይዳሰስልናል። ሆኖም እነዚህ የመዳን መንገዶች እንኳን ሰውን ሊያድኑ ይቅርና አሁን ላይ በላቀ ሁኔታ የሰው ልጆችን ከፍተኛ ጡዘት ውስጥ እንደከተቱት በውጤቱ ማየት እንደምንችል ነግሮናል ማለት ነው። መጨረሻ እኛ አለ የምንለው የመዳን መንገድ ግን እስካሁን ከጠቀስናቸው የመዳን መንገዶች ውስጥ ሆነ ውጪ ከዚህም በፊት ከነበሩ መንገዶች ፈጽሞ የተለየና የነበረ ግን የማይታወቅ አዲስ የመዳን ወይም የምሕረት መንገድ እንደሆነና ማንም ሰው ያለአንዳች ቅድመ ሁኔታ መዳን የሚችልበት መዳናችሁ በውስጥ ማንነታችሁ እርግጠኛ የምትሆኑበት መዳንን የምታውቁበት የምትጨብጡትና በተጨማሪም በህይወታችሁ በኑሯችሁ እና በየእንቅስቃሴያችሁ የምታስተውሉት የምትገነዘቡበት የመዳን መንገድ ነው ብሎ አብራርቶልናል። እናንተም በዚህ የመዳን መንገድ ውስጥ ህይወትን የምትዘሩበት እና በማፍራት በሙላት የምትኖሩበት መንገድ ነው እያለን በይበልጥ ቪዲዮ እንድትከታተሉ እንጋብዛችኋለን። መልካም ቆይታ። የሰው ልጅ ከጥንት ከጠዋቱ ከጅማሪው ጀምሮ ራሱን ለማዳን ብዙ መንገዶችን ፈልስፏል ወይም ብዙ ተጉዟል። አሁን የዛ የጉዞ ጥርቅም ውጤትናት አሁን የተሰራቸው ዓለም ወይም አሁን ዓለም የምንላት ከዚ ፊትም የሰው ዓለም በሚል የተለያዩ ሲስተሞችን አንስተን ወይም ከእያንዳንዱ ሲስተም የተለያየ ባህሪያቸውን የተለያየ ዲስክሪፕሽን ወይም መገለጫቸውን ለማሳየት ሞክረን እናውቃለን። እና እነዚ ሲስተሞች ስታያቸው ከጅማሬው የጀመሩት አጀማመራቸው ወይም ቤዚክ አመክነዋቸው ወይም ይሄ መሰረታዊ ሞቲቫቸው የነበረ ወይም ይዘውት የተነሱት ዓላማ የሰውን ከሆነ ከደረሰበት ኮንሴዌንስ ወይም ከወደቀበት ወይም ካገኘው የኑሮ ትግል ወይም ካገኘው ማጣት ካገኘው ስቃይ እናድንሃለን ወይም መንገድ እንሰጠሃለን ብለው ነው የጀመሩት። ሁሉ እኔ ግን ሁሉንም መንገዶች ሳያቸው በውጤትም ሳያቸው፣ ደስ የሚለው ደግሞ ከኔ በፊትም የነበሩ መንገዶች ስለሆኑ ከመምጣቴም በፊት ምድር ላይ ብዙ ዓመት ስለቆዩ መንገዶቹ ይሰራሉ አይሰሩ የሚለውን ለመፈተሽ በጣም ቀላል። አንድ መንገድ በውጤት ነው የሚታወቅ፣ የታደረሰ ነው። ስለዚህ እንደ ሰው ልጅ የተጓዝነውን ጉዞ ሳየው፣ ከዛሬ ትናንት በጣም በጣም በጣም ትሻላለች። የትናንት ሰው ኑሮ ከዛሬ በጣም ይሻላል። አንጻራዊ ግንዛቤ እንዲኖራችሁ የትላንት ሰው እንደ ዛሬ ወከባ የለበትም። ጠዋት እንዲነሳ የሚያስገድደው ባሪያ የሚያደርገው የገንዘብ ስርዓት አልነበረው፣ በጣም የድሮ ሰው ማለት ነው። ፀሐይ ስትወጣ ከፀሐይዋ ጋር አብሮ ይወጣል፣ የሚያደርገውን የኑሮ እንቅስቃሴውን ያደርጋል፣ ከፀሐይዋ ጋር አብሮ ይተኛል። ኑሮ እንደዚህ በጣም ወከባ የበዛበት አይደለም። አእምሮ እናሰፋለን ብለው ብዙ ነገር አእምሮ ስለከተቱበት፣ አሁን የአሁኑ ሰው በጣም ብዙ የማሰብ ግዴታ አለበት። የድሮ ሰው የሚያስበው በጣም ጥቂትና ውስን፣ ባውንደሪውን በጣም ትንሽ ነበረ። የአሁኑ ሰው ባውንደሪው በጣም ሰፊ ነው። ለራስ ብቻ አይደለም፣ ለብዙሃን የማሰብ ወረተኝነት ውስጥ ገብቷል። አሁን አሁኑ ያለው ሰው በውጤትም ስናየው አባቴ፣ የእሱ አባት፣ አያቶቼ እንዲህ ወደኋላ ስንመለስ የቀደሙት ሰዎች ይቸገሩበት የነበረው ችግር አሁንም ችግር ሆኖ ካገኘሁት፣ እነሱ የሄዱበት መንገድ ያን ችግር ሳይቀርፍ ከመጣ፣ ለምንድን ነው እኔ ያንን ነገር መልሽ በደግሞ መድገሙስ የተሻለ ውጤት ወይም የተለየ ውጤት ያመጣል የሚባለው በምን አይነት አካሄድ ነው? ምን አይነት መኝነት ነው? ነገር እየው ለማለት ነው። ምክንያቱም በስጋ እኮ ነውና በስጋ በሽታ ባለው የመጡት መንገዶች ሳይንስ እንኳን ያመጣው መድኃኒት የሚባለው ወይም ይሄ ህክምና የሚባለው መንገድ እንኳን አንዳንድ የስጋ በሽታዎችን እኮ አስቆሟል። አንዳንዶቹን ጭራሽ አናውቃቸውም የነበሩ ከዚህ በፊት የነበረውን ሰው ያስቸግሩ የነበሩ ከዚህ በፊት የነበሩትን ሰዎች ያሳምሙ የነበሩ በሽታዎች አሁን ግን ኮምፕሊትሊ ማናውቃቸው ኢራዲኬትድ የሆኑ በሽታዎች አሉ። በቅርብም ኢራዲኬትድ እየሆኑ ያሉ በሽታዎች አሉ አይደለ። ስለዚህ አንድ የሚመጣ መንገድ እኮ መፍትሄ ይዞ ከመጣ በውጤቱ በኮንስኩዌንሱ ያስታውቃል። በቃ አድርሰዋል፣ የሆነ ቦታ አድርሰዋል። ከቱም መንገዱ ጉዳይ እንዲሆን አይደለም የተፈለገው። መንገዱ መንስ አለ ከሆነ ቦታ ወደ ሆነ ቦታ ማድረሻ ወይም ጉዞ ውስጥ መንገዱ ላይ የሚገኙትን ትሩፋቶች እያገኙ ከቱም መንገደኝነትም ጉዞም ስለሚጣፍጥ ማለት ነው እና ሰው በጣም ጉዞ ይወዳል። ብዙ ሰው ራሱን ቢፈትሽ አቅሙ ቢኖረው መጓዝ በጣም ይወዳል። ሰው ከቱም መጓዝ ውስጥ ብዙ ሲነሪ ማየት አለ። የተለያዩ አየሮች በተንፈሳለ የተለያየ እይታ መቀየር አለ። የተለያየ ድምፅ መቀየር አለ አለ ኤክስፒሪየንስ። በጣም የተለያዩ ኤክስፒሪየንሶችን የማስተናገድ እንትን ስለሚሰጥ እድል ስለሚሰጥ መንገደኝነትን መንገድን ሰው ይወዳል እና እንግዲህ ሰዎች የተጓዝነው ጉዞ አሁን በደረሱ ውጤት የተጓዙት የሄዱባቸው መንገዶች አሁን በደረስነው ውጤት ማየት እንችላለን። ምን ላይ ነው ያለ ነው። በፖለቲካ እንየው ፖለቲካ እኛን በሀገር ከፋፍሎ በዘር ከፋፍሎ በጎሳ ከፋፍሎ በቆዳ ከፋፍሎ በተለያየ መልኩ ከፋፍሎ በተለይ በተለይ ደግሞ ይሄ በጣም ኢማጂነሪ በሆኑ ጂኦግራፊካል ላይንስ ከፋፍሎ አገሮች ብሎ የሚያስተዳድር ከፋፍለህ ግዛን የሚያቅ ነው እንጂ ፖለቲካ የት ያውቀዋል? ሰው ወዴት ነው የሚመራው? ወዴት ነው ምንድነው የማታውቀውን እኮ ሰው ወይም የማታውቀውን ነገር እመራለው ማለት ነው። ስለዚህ የፖለቲካ መጨረሻውን አሁን የደረስንበትን ማየት እንችላለን። ሃይማኖቱን ስናየውም እንግዲህ ብዙ ሃይማኖቶች አሉ ምድር ላይ። ሁሉም ሃይማኖቶች ስለ መዳን ያወራሉ። በተወሰነ መልኩ መዳንህን የምታረጋግጠው ከሞትክ በኋላ ከሆነ እርግጥ እርግጡ ነው የሚሆነው። እዚህ ያለህ ግን እንግዲህ አንተ የዳንኩ የሚል ሰው ካለ በተለይ በሃይማኖቱ መንገድ ማለት ነው፣ ዳንኩ የሚል ሰው ካለ እንግዲህ ውጤቱን ዛሬ መኖር ነው እንጂ መጀመር ያለበት ወይም የዛን ነገር ትሩፋት ወይም የዛን ነገር ጥቅም ማግኘት ያለበት ዛሬ ነው እንጂ ከሞት በኋላ ከሆነ እቺ ነጭ ውሸት ናት። በጣም ከባድ ማታለያ ነው ይሄ ነገር ምክንያቱም እኔ ያለሁት ዛሬ ነው። ስቃይ ያለው ዛሬ ነው። እየተሰቃዩ ያለሁት ዛሬ ነው። መዳን የምፈልገው ዛሬ ነው። ነገ ነገ የራሷ ናት። የጣት ተመለከተኝ ሲሆልም በሉ ምንም በሉ ምንም ሳይሆን እንዲያው እንዲያው ከነገሩኝ ፈጣሪ መለየት አይከብድም እነሱ ይወድሃል ካሉኝ ብዙ ነገር አድርጎልሃል ካሉኝ ፈጣሪ መለየት እሱ እኮ እራሱ ከዛ በኋላ ምንም ይደርስብስ ትችላለህ። አበቃለቀ አሁን እዚህ ችለነው እየኖርን አለ። እንዲያውም ሃይማኖት ማለት ሰው እግዚአብሔር ጋር ለመድረስ የሰራው መንገድ ነው እንጂ እግዚአብሔር ሰው ጋር ለመድረስ የሰራው መንገድ ሃይማኖት ሆነ አያውቅም። ወደፊትም ሃይማኖት አይሆንም። አሁንም ሃይማኖት አይደለም። ምድር ላይ ብዙ ሃይማኖቶች ቆይተውኛል። እንግዲህ ሳይንስ እንኳን ከመጣ በኋላ አንዳንድ በሽታዎችን አቁሟል፣ አይደል? በውጤት ስናየው ማለት ነው። ስለዚህ ሃይማኖትን በውጤት ሳየው የሰው ልጅ ስቃይ እየጨመረ፣ የሰው ልጅ ኃጢአት እየጨመረ፣ የሰው ልጅ ክፋት እየጨመረ፣ የሰው ልጅ ኑሮ ውጥንቅጡ እየበዛ ነው እንጂ የሄደው ቅድስና እየጨመረ፣ የሰው ልጅ ሀሴቱ እየጨመረ፣ ተድላው እየጨመረ ሃይማኖት ከመጣ በኋላ ወይም በሃይማኖት ሰው ልጅ ላይ የመጣው እንትን እንዲያውም ልዩነት እየሰፋ ጎጠኝነት እየሰፋ ነው የመጣው ሳይሆን ሌላኛው ከነሳውላችሁ ሰው ልጅ ድርባችኋለሁ ከሚላቸው መንገዶች ማህበረሰባዊነት በዊነት ስለሆነ ወይም ይሄ ባህልን መከተል ስለሆነ በባህል መከተል በቀላሉ እንትን ማለት እንችላለን። አንድ ሰው ለራሱ ሳይሆን ለሌላ ሰው መሆን ይሄ ከንቱ ግብዝነት ነው ወይም ሙሉ ለሙሉ ግብዝነት ነው። ግን እንዲያውም ማህበረሰባዊነት ወይም ይሄ ባህላዊ ወይም ባህል ወይም ካልቸር የሚባለው ነገር በብዙህነት ግለሰባዊነትን የሚቀብር መቀበሪያ ሆኖ ነው ያገኘሁት። ይሄ ምን ለማለት ነው? ራስህን እንዳትፈልግ ወይም ራስ መሆንህን ሁል ጊዜ ከማህበረሰቡ እሴቶች ጋር፣ ከማህበረሰቡ እንቅስቃሴዎች ጋር እያሸህ እንድትሄድ ትገደዳለህ። ከዛ ካፈነገጥክ በጣም በጣም በጣም በጣም ለጥጠው ሲከሱ ወይም ሲፈርጁ። አንቲ ሶሻል ወይም የማህበረሰባዊ ነት ተብለ ትመደባለህ በጣም በጣም በጣም በጣም በጣም ደግሞ ዲፋይን ማድረግ ሳያቅታቸው አብዷል ይለዋል ከዛ መለስ ባለው ወሰድ ያረገዋል ትባላለህ እሱ ፈላስፋ ነው ትባላለህ ብዙ ነገሮች አሉ ከዛ ውጭ ገንዘብ የሚባለው ነገር እኔ ምር ያናደኛል እንደ በተለይ እንደ አዳኝ ተብሎ ሲመጣ ስለ ገንዘብ እንድ ነገር ለማውራት ገንዘብ አሁን ያለውን ማንነት ለመያዝ የሰው ልጅ የምኞት ማንነት ወይም ይሄ ምኞት የሚባለውን ነገር ተጠቅሞ ብዙ ነገር ፈልፍሏል፣ ሰው ውስጥ አርቲፊሻል የሆኑ ብዙ ፍላጎቶች አሁን የደረሰበት ነገር ላይ ለመድረስ አንዱ ያስቻለው ነገር እሱ ስለሆነ፣ በዛ ላይ ገንዘብ ምድር ላይ አንድም የሰራው ነገር የለም። ሁሉንም ሁሉንም ከምድር ላይ አውጥቶ የሆነ ፎርሙን ቀይሮ የሆነ ቅርጹን ቀይሮ ወይም ቀንሶ በይዶ ቀላቅሎ ቀይጦ ሌላ ቅርጽ ይዞ ወይም ሌላ ካራክተሪስቲክስ አላብሶ የሆነ ነገርን ይመልስልናል እንጂ ኦሪጂናል ከገንዘብ የተመረተ ነገር የለም። ስለዚህ ሁሉም ምድር ያፈራች ምግቡም፣ ልብሱም፣ እቃውም፣ ቁሳቁሱም ሆቴ ሁሉም ነገር ማለት ነው ገንዘብ ለእኔ ማለት ነው። እንዲያውም ሰውን ሸብቦ ሌላ ነገር እንዳያይ፣ ሌላ ነገር እንዳይከተል፣ ሌላ ነገር እንዳያባርር ስደርስበት የሚሮጥ አለው እያለህ የሚርቅህ የቅርብ ሩቅ ነው ሁሌ እንደዛ አርጎ ራሱን ስላስቀመጠ ምድር ላይ ማለት ስለዚህ እንዲያውም የሰውን በቃ በአጠቃላይ መንገዱን እንቅስቃሴውን ጉዞውን ገንዘብ ማባረር አርጎታል ግን ጥቅልል አርጎ ገንዘብ ያገኘ ሰው ቢድን ጥሩ ነበር ወይም በገንዘብ ማግኘት የሰማዩንም የምድሩንም መጠቅለል ቢቻል ወይም እንደዚ አይነት መዳን ማግኘት ቢቻል ጥሩ ነበር። ገንዘብም ሳያውግን እንደዚ አቅም የለውም፣ እዛ ድረስ አያደርስም። ኦኬ፣ ምን እያልክ ነው? ወይም ምን እያልክ ነው? እንግዲህ ባጭሩ እኛ ይዘ ነው የመጣ ነው መንገድ ከዚህ በፊት ከነበሩ ምድር ላይ ካሉ የሰው ልጅ የመዳን መንገድ ተብለው ለሰው ከተነገሩ ከተተረኩ ሰው ልጅ ፋሚሊያር ከሆናቸው መንገዶች ውጭ ነው። አሁን ከጠቀስኳቸውም ካልጠቀስኳቸውም እያንዳንዱ ሰው በራሱ ከሚያውቃቸው መንገዶች ውጪ ነው አዲስ አዲስ የነበረ ብዙ ሰው ያልሄደበት ብዙ ሰው ያልተራመደበት፣ አሁን እኛ በዚህ ዘመን ትንሽ ብዙ በቁጥርም ትንሽ በዛ ያለ ሰው የሄድንበት፣ አሁን ለመጀመሪያ ጊዜ አዲስ መንገድ አዲስ የመዳን መንገድ አለ ማለት ነው። እዚህ ላይ አንድ ነገር ልበላችሁ። ስቃይ ምልክት አላት አይደለ? በሽታ ምልክት አለው አይደለ? መታመም አለው አይደለ? ልክ እንደዛ ከሆነ እኮ ስድን እኮ መዳን ምልክት አለው አይስጥህ። ምክንያቱም ምንድን ነው መቆሸሽ ምልክት አለው አይደለ? ያስታውቃል አይደለ? ያድፋል፣ ያስታውቃል። መንጻት ምልክት አለው ያስታውቃል። ስለዚህ አንደኛ ሰውየውም ለራሱ ያውቀዋል። አንተም ትንሽ አብረው ከቆየ እዛ ሰውዬ ላይ መዳንን የማይመስል ወይም የዳነን ሰው ምልክት ያልሆኑ ነገሮች ማይስለም ማየት ስለማይቀር ማለቴ ነው እና እርግጥ የሆነ የተጨበጠ መዳን ለመጀመሪያ ጊዜ ያገኘው እዚህ መንገድ ላይ ነው እኔም ጨብጭ ያየሁት እዚህ መንገድ ላይ ነው እና አንተ አንቺ እንደ ሰው የምር ቅሬታ ካለበ ያልተስማማ ነገር ካለ እንግዲህ በፈለከው ተርጉሙ መድኒ እንፈልጋለሁ የምትል ከሆነ አሁን የሚጠናቀቅ አሁን የሚጨበጥ አሁን የሚሆን መድኒ እንፈልጋለሁ የምትይ የምትሉ የምትል ካለ ኑና ይህን የመዳን መንገድ ጉዞ አዲስ ጉዞ ነው እዚህ ላይ ሁለት ነገር ልጠቁማችሁ ለምሳሌ በቀላሉ ወይም በፊት ለፊት ከምታገኙት አንዱ ነገር ምንድነው አእምሯችሁ የእናንተ መሆን ይጀምራል እናንተ የምታስቡበት አእምሮ ይሆናል ማለት ነው ስሜታችሁ የተጠበቀ ስሜት ይሆናል። ከዛ ውጭ ግን የመጨረሻ ኤክስትሪሙን ደግሞ ልንገራችሁ። አደይን ዘደይ የነገሩ ጥቅል ውጤት ሰውየው ጋር የሚቀረው እራሱን በመቀበል ነው መሆን ያለበት። ሁሉም መንገድ እኔ ድኜ ፈጣሪ ለመሆን ድኜ የሆነ ነገር ለመሆን ድኜ እንደዛ ለመሆን አይደለም። መጀመሪያ የሚሆነውን ሰውዬ መሆን አለብኝ። መጀመሪያ የፈጣሪ የሚሆነው የፈጣሪ መሆን በጣም አሪፍ ነገር ነው። ፈጣሪ ማነው ስትል ነው ስታቅ ነው የማን የሆንከው ነው ግን እሱን ተዉትና፣ እዛ ሩቅ ከምንሄድ ማለት ነው መጀመሪያ የሚሆነውን ሰውዬ ማወቅ ጥሩ ነው። እኔ አሁን እንደግለሰብ በጣም ሙሉ ነኝ። ራሴን በጣም ነው የምወደው። ከራሴ ጋር በጣም ብዙ ምቾት ነው የምኖረው፣ በብዙ ምቾት፣ በጣም አግባብ ባለው መጠን በተለቀቀ ህይወት ነው የምኖረው። ስለዚህ ራስን መቀበልም ራሱ እዛ ድረስ መድረስ እንግዲህ ይሄ አንዱ የመዳን ትሩፋት ነው፣ የሚጨበጥ ነው። በዚህ ቅድም ብያችሁ ነበረ። እስቲ በዚህ መልኩ በየትኛውም የመዳን መንገድ፣ ቅድም በጠቀስኳቸው መንገዶች፣ እናንተ በምታውቋቸውም ሂዱና ራሱን ተቀብሎ የጨረሰ ሰው አለ ወይ? ራሱን የማያሻሽል ሊያሻሽል የማሄድ የሚጠብቀው ነገ ሊወደው የሚሄድ እሱነት የሌለው አለ ወይ? እኔ ነገ የምጠብቀው ሊወደው የሚሄድ እሱነት የሌለው የዛሬን ወደዋለሁ፣ ነገ ስንገናኝ ነገም ወደዋለሁ። ራሴ በቃ አለቅ። የትላንትን እናውራ አላስታውሰው ስለዚህ መዳን አንዱ ትሩፋታ ይሄ ነው። እንግዲህ ብዙ ነው፣ ዘርፈ ብዙ ጥቅም አለው መዳን። ግን በቃ ጥሪያችን ይሄ ነው። ስለዚህ ሁላችሁንም ሁላችሁም ሁላችሁንም በፍቅር በብዙ ፍቅር፣ በታላቅ ትህትና ጋብዛችኋለሁ። ሁላችሁም ኑና ይሄ በአካል በኢንፐርሰን ወዳለን ትምህርት ኑና የስምንት እስከ አስር ሳምንት ወይም ይብዛም ይነስ እስከ ማክሲሙም አራት ወይ አምስት ወር አካባቢ ያለ አራት ወር አራት ወር ክላስ ውሰዱና እዚህ መንገድ ላይ ግቡና እንዲህ ባለ ጨዋነት ማንም ሳይሰድባችሁ፣ ማንም ሳያንጓጥጣችሁ፣ ማንም ሳያስፈራራችሁ ምንም ነገር ሳትከፍሉ በነፃ ተምራችሁ መዳናችሁ መጨበጥ ይችላላችሁ። ከተፈጠራችሁ ይሄ መንገድ ያመልጣችሁ። ስለዚህ ሁላችሁ ማበረታታችኋለሁ። መታችሁ ተማሩ። ለዛሬ የመዳን መንገድ ብለን የነበረን ትምህርት በዚህ ያበቃል። በሌላ ትምህርት እስክንገናኝ ድረስ ብዙ ሰላም። የጋበዝናችሁን የትምህርት ቪዲዮ እንደወደዳችሁትና እንደተማራችሁበት እናስባለን። ሁሌም እንደምንለው በአካል መታችሁ ተከታታይ ትምህርቶቻችንን እንድትሳተፉና እኛ አለ የምንለው የመዳን መንገድ እንድታገኙ እየጋበዝናችሁ በሌላ የህይወት ትምህርት ቅኝቶች ፕሮግራም እስከምንገናኝ ቻው።